ሳነበው ያለቀስኩበትን ታሪክ ልንገራችሁ። መጀመሪያ ግን ይህንን እንድትመልሱልኝ ይፈልጋለሁ። ወንድነት መበደል፣ ሴትነት ደግሞ መበደል ነው። በቀን ክር ላይ የተንጠለጠለ ህይወት፣ በአንድ ቀን ክር ውስጥ ተንጠልጥላ ትቀየራለች ቢባል ማን ያምናል? እኔ ግን አምናለው ትነናለች ባለ ታሪካችን። የኔ ህይወት የተለወጠው የተገለበጠው እንደገናም የተገነባው በአንዲት ቀን ክስተት ነውና ግንቦት 15 2013። ይህ ቀን በህይወት መዝገቤ ላይ በደማቅ ቀለም ብቻ ሳይሆን በማይፋቅ ጠባሳ የተቀረጸው የመነሻዬና የመድረሻዬ ምዕራፍ ነው። ከዚያሽ ቀን በፊት የማምነውና ለሁለት ዓመታት አብሮኝ የቆየ ፍቅረኛ ነበረኝ። ነገር ግን የነገሮች መስመር መስመራቸውን ስተው መዘበራረቅ የጀመሩት በየካቲት ወር በሆነችው የልደቴ ቀን ነበር። ቀኑን ከሱ ጋር በደስታ ከበር። ነገር ግን ብዙም መቆየት ስላልቻልኩ ተመልሼ እመጣለሁ በሚል ቃል ተለያየን። ከመለያየታችን በፊት ግን አንድ እንግዳ ሀሳብ አቀረበልኝ። ከውጭ የመጣች የቀድሞ ፍቅረኛውን ሊያስተዋውቀኝ እንደሚፈልግ የራሱን ሕይወት መጀመሩን ሊነግራት እንዳሰበ አወራኝ። ልቤ ባይሻም የውስጡን ለማወቅ ጓጉቼ እሻልኩት፣ ተዋወቅናት። በዚያው ምሽት ስደውልለት ስልኩን ያነሳው ግን ጓደኛው ነበር። ከበስተጀርባ የሚሰማው የሙዚቃ ጫጫታ በሆዴ ውስጥ የጠረጠርኩትን ክርክር አባባሰው። እሱ የለም ስል ጠየቅኩት። የለም ስልኩን ረስቶት እኔ ቤት ሄዷል አለኝ። የዋህ ልቤ አመነው አመነው። የገዛሁለትን ስጦታ ልሰጠው ቤቱን ስለማውቀው መንገድ ጀመርኩ። በሩን ሳንኳኳ የከፈተልኝ ራሱ ፍቅረኛ ነበር። እንዴት መጣሽ ያለኝ በድንጋጤ ነበር። ምን ነው ስለው ምንም አለኝ። ልገባ ስል ግን ተይቅርብሽ ብሎ መንገዴን ዘጋ። በዚያች ቅጽበት ከውስጥ የሰማሁት የሴት ድምፅ ግን የሁሉንም ነገር መጋረጃ ገለጠው። ስሙን ስትጠራው ሰማኋት። ገፍቼ ስገባ ሁለቱም አልጓ ውስጥ እንደነበሩ አወቅኩ። ምንም አላልኩም። ምንም አልተናገርኩም። ያመጣሁለትን ስጦታ አስቀምጬ በዝምታ አወጣው። ልቤ በሐዘን ተሰብሮ በክህደት በረዶነት ራደ። ከሳምንታት በኋላ የባሰ ክህደት ጠበቀኝ። የወር አበባዬ ቀርቶ ተመርመሬ የሁለት ወር እርጉዝ መሆኔን አወቅኩ። ሽማግሌ ልኮ ሊያገባኝ ቃል የገባልኝ ሰው ልጅ ሆዴ ውስጥ እንዳለ ሳውቅ ልደውልለት ወሰንኩ። ስነግረው የሰጠኝ መልስ ዛሬም ድረስ በጆሮ ያቃጭላል። የፈለግሽውን አድርጊ፣ እኔ አልመጣም። በዚያች ቅጽበት ዓለም የፈረሰችብኝ ያህል ተሰማኝ። በፍቅር ዓይን ታውሬ በሐዘን ተውጬ ማንንም ሳላማክር የራሴን ውሳኔ ወሰንኩ። ሆስፒታል ሄጄ ልጃችንን አስወረድኩት። ለሶስት ወራት ያህል በዝምታ መጋረጃ ውስጥ ተሸሸኩ። ልረሳው ብሞክርም ፍቅሩ ከልቤ ያልወጣም እያል አስቸገረኝ። ይባስ ብሎ ናፍቆቱ ልቤን ይበላው ጀመር። እናም አንድ ቀን ደወለ። ናፍቀሽኛል፣ ልይሽ ብቻ አለኝ። እቺ የናፍቀሽኛል ድምፁ ግን በድጋሚ ልቤን አሸነፈችው። ተገናኘን። ከዚህ በፊት አይቼው ከማላውቀው ጓደኛው ጋር ነበር። አብረን አመሸን፣ ተዝናናን። ጠጣን። ስካሯ አይሎ ሌሊት ስምንት ሰዓት ሲሆን ቀድሞው ይዘውት በነበረው ባለ ሁለት አልጋሩ ውስጥ ለማደር ገባን። እኔና እሱ አንድ ላይ፣ ጓደኛው ደግሞ በሌላኛው አልጋ ላይ ተኛን። ሌሊት ላይ ለሽንት ስነሳ የህይወቴ አስከፊው ምዕራፍ ካቆመበት ቀጠለ። ከባኞ ቤት ስወጣ ጓደኛው በር ላይ ቆሞ ነበር። እጄን ይዞ ወረወረኝ። በስካርና በአቅም ማነስ ምክንያት ራሴን ሳትኩ። ስነቃ እርቃኔ ነበርኩ። ሰውነቴ ላይ የደረሰውን ግፍ አንደበቴ ሊገልጸው ተሳነው። ከደቂቃዎች በኋላ የነቃው የገዛ ፍቅረኛዬም የጓደኛውን አረመኔያዊ ድርጊት ደገመው። የማይነጋው ሌሊት ነጋ። እሱ በጠዋት ጥሎኝ ወጣ። ጓደኛው ግን ያለቀሰ ይቅርታ ጠየቀኝ። የልጅ አባት እንደሆነና ከሚስቱ ጋር ተጣልቶ እንደወጣ ነገረኝ። አመመኝ ነገር ግን ምንም የማደርገው ነገር አልነበረም። ታክሲ ጠርቶ ክሊኒክ በር ላይ ካደረሰኝ በኋላ መጣው ብሎኝ ለዘላለም ተሰወረ። በቦርሳዬ ውስጥ በነበረችው ጥቂት ገንዘብ የደም ምርመራ አደረግኩ። ውጤቱን ከሰማ በኋላ እዛው ክሊኒክ ውስጥ ወደኩ። ያቺ ቀን የግንቦት 15 ቀጠሮ ሁሉንም ነገር ቀየረችው የሃያ አንድ ዓመት ወጣት ነበርኩ ዶክተሩ ሲያረጋጋኝ የሰማሁት ዜና ጆሮዬን ደፈነ በደሜ ውስጥ ኤች አይ ቪ ተገኝቷል በዚያች ቅጽበት አለሜ የጨለመ ጥሩ ጓደኛዬን ጠርቼ ምንም ሳልናገር ልደታ ቤተ ክርስቲያን ውሰደኝ አልኩት እናቴ የምችለውን አቅም ስጭኝ ብዬ ተማጸንኳት ለምን የሚለው ጥያቄ ልቤን ተሰንጥቆ ነበር ወደ ፍቅረኛ የደውዬ ስጠይቀው የማንም መሆን የለብሽም ከኔ ነው ሲለኝ ህመሜ የባሰ ሆነ ከዚያ ቀን በኋላ ህይወት የተለወጠ። ለመድኃኒት ክትትል ሆስፒታል በሄድኩበት ወቅት ለማንም ያላወራሁትን የውስጤን ቁስል በትዕግስት ላዳመጠኝ አንድ ሰው አጫወትኩት። ስልክ ተለዋወጥ። ከቤተሰቦቼ ጋር የነበረኝ ግንኙነት ፈረሰ። እኔ ለቤተሰቤ ብቸኛዋ ሴት ልጅ፣ የአባቴ ኩራት፣ የእናቴ ልፋት። በሀፍረት ተሸማቀኩ። ቤታችን ውስጥ ያ ነገር እየተባለ በሚጠራው በሽታ መያዜን እንዴት ልንገራቸው? ሰኔ አስራ ሁለት የሚካኤል በዓል ቀን እናቴ ሂጂስኪ አለ ነበረችኝ። ቤተ ክርስቲያኑ በር ላይ ተንበርክኬ ሚካኤል አባቴ፣ አንተ አትሳሳትም፣ ከዚህ ጉዳይ አውጣኝ፣ ሰላም ስጠኝ ብዬ በእንባ ተማጸንኩ። ያኔ ነበር ያ ሆስፒታል የተዋወቅኩት ሰው የደወለልኝ። 15 ዓመት ይበልጠኝ ነበር። ለምን አላገባሽም ሲለኝ ደነገጥሁ። ወድጄሻለሁ፣ ላግባሽ አለኝ። ለእኔ ከቤተሰብ የሀፍረት እስር ቤት ማምለጫ መንገድ ሆነልኝ። በቀልድ ሽማግሌላ ካልኩት፣ እሱ ግን በእውነት ወሰደው። ሐምሌ 25 ቀን ለሰርጋችን ቀጠሮ ያዝ። እግዚአብሔር በሰው ዓይን የወደቀውን ታሪኬን ለወጠው በሚያምር ሰርግና በቤተሰቦቼ የቡራኬ ተሞሸርኩ። ዛሬ ከአራት ዓመት በላይ በትዳር ውስጥ በፍቅርና በሰላም እንኖራለን። እግዚአብሔር የሰጠኝ ባል ብቻ ሳይሆን ወንድም አባትና መከታ የሆነኝ ጋሻዬ ነው። የሰኔ ሚካኤል ጸሎቴ ተሰምቷል፣ እንባዬ ታብሷል። እስካሁን ልጅ ባይኖረኝም ፈጣሪ በልጅ ባርኮኝ የማመሰግንበት ቀን በጸሎት ጠብቃለሁ። እናንተም እግዚአብሔር በልጅ ባርክሽ በሉኝ። በመጨረሻም ይህ ታሪክ የኔ ብቻ አይደለም፣ ትምህርት ይሆን ዘንድ እመኛለሁ። እህቴ ሆይ የሴትነት ክብርሽን ለምታገቢ ወንድ ብቻ ጠብቂ። ወንድሜ ሆይ የማታገባትን ሴት ሕይወት አትንካ ህልሟን